አይደለም ጴንጤ ነው ኦርቶዶክስ ነው ካቶሊክ ነው የሚል ካለ በመረጃ ይምጣ። እስኪ በመረጃ የትኛውም ዓለም ላይ የትም ቦታ ሂዱ። ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ሙስሊም ነው? ጉባኤ ጠርተዋል። በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3ት ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እነ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይ እና በሌሎች ጉዳዮች ላይም አጀንዳ አድርጎ ሊዋይ የህግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለን። በየትኛውም መንገድ በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማቲያስ ብፁዕ ወቅዱስ አቡነ ማቲያስ የሕግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር እልፍ ጦር የሚመክቱ ጠንካራ የሕግ ባለሙያዎችን የማዋቀር ስራ ተጀምሯል። የሕግ ባለሙያ የሆናችሁ ኦርቶዶክሳውያን የሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና እንኳን ደስ ያላችሁ። ለቤተክርስቲያን ዘብልት ቆሙ እድሉ ተከፍቶላችኋል። ወደ መንበረ ቅድስና ወደ መንበረ ጵጳስናው ስርዓት ውስጥ ወደ መንበረ ክህነት ስርዓት ውስጥ ወደ መንበረ ድቁና ስርዓት ውስጥ ወደ መንበር ስፍራ እንድትመጡና ለቤተ ክርስቲያናችሁ ዘብ እንድትቆሙ ተጠርታችኋል። ከዛሬ ጀምሮ ማንም እየተነሳ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሚዘልፍበት ስርዓት አይኖርም። በሴኩላርዝም ህግ ህግ አለ ካልን እኛ ዘላለም ዓለማችን ቡና ይጠጣል አይጠጣም፣ አሳ ይበላል አይበላም ነው ያለ ነው። ምን እየተደገሰልን እንደሆነ ተመልከት። ቤት ኦርቶዶክስ እንጨርሳለን በአላ

ቤተክርስቲያኑን ታቦቱ ልታና ልታጋይለት ይገባል። እነሆ ሞት በደጅ ይደርሳለችና፣ እንግዲህ ታዘጋጁበት። ጌታችን አስቀድሞ በወንጌል እንደዚህ ያለን በዮሐንስ ወንጌል ምዕራፍ አሥራ ስድስት ቁጥራን ጀምሮ እንደዚህ ይላል፣ ለምብላችሁ እንዳትሰናከሉ ይሄን ተናግሬያችኋለሁ። ከመኩራባቸው ያወጣችኋል። ከዚህ በላይ ደግሞ የሚገላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህን የሚያደርጉባችሁ አብና እኔን ስላላወቁ ነው ይላል። እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር ሰላሳ አምስት ጀምሮ እንደዚህ ይላል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይህም እንዲህ ተብሎ እንደተጻፈ ነው፣ ስለ አንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ግን በወደደን በእርሱ ከአሸናፊች እንበልጣለን ይላል። ወይን ወደ ቅድስናው እንግባ፣ ወይን የራሳችን እንከላከል፣ ከሁለት አንዱ ይሄ ነው። ጠላት እንግዲህ እንደዚህ እያስሄደልህ ነው። ምን እንደሚሰብኩ አድምጧቸው። ስማቸው የሰላም ሃይማኖት ወይም ሰላም ነው የሚሰብኩትና የሚሰሩት ስራ ግን ተቃርኖ ነው። አድምጡና ተመለሱ። ምን ማለት ነው? ከነፍስ በላይ መውደድ ማለት ነብዩ ምን ማለት ነው? እዚህ ጋ እየተሰደቡ እሳቸው አንተ ዝም ብለህ እየሳቅ የምታልፍ ከሆነ እውነት ወሬ ብቻ ነህ ማለት ነው።

አንዴ ደግሞ በግራቸው ወክል ይመጣል። አዩትና የአላህ መልክተኛ የአባበክር አባበክር ማሳበክ አሉት፣ አንተ አቡበክር ወይ ምን ነክቶ ሆኖ ምን ሆነ ነው አሉት። ያ ረሱላላህ እርሶን አስብና ጠላቶችን አስብና ከፊት ለፊት የሆነ ጠላት የሚመጣ ይመስለኛል አለ። ከዛ የሆነ ነገር የሚወረወር ይመስለኝና ፊዳልሆን ከፊት ለፊት እመጣለሁኝ። ከዛ አለመኖሩን ሳይ ከጀርባ ደግሞ የሆነ ነገር የሚወረወሩብዎት ይመስለኛል አለ። ከዛ ወደ ጀርባ እሄዳለሁኝ በስተቀኝ በኩል መጣለሁኝ። በስተቀኝ በኩል ጠላት የመጣቦት ይመስለኛል። በስተግራም በኩል እንደዚሁ ጠላት የመጣቦት እየመሰለኝ ለእርሶ ፊዳ እንደሆን ብዬ ነው። በህይወት እያለሁኝ እርሶን ማጣት አልፈልግም። አላህ እንዲያሳይ የማልፈልገው ነገር ይሄ ነው። ይሄ ነው እኮ የወይን ግንድ ነው፣ እንጨት ማለት ነው። ገባህ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አደለ? ሰላም ሰላም፣ እንዴናችሁ? ስንቶቻችሁ ነው እኚህን አባት የምታውቁት? የዛሬ አምስት አመት እኚህ አባት ሙቷል ተብለው እግዚአብሔር በራእይ ወስዷቸው ወደ ገነትና ወደ ሲኦል ወስዷቸው አሳይቷቸዋል ማለት ነው አሁን ግን ምን እያሉ ነበረ ሙሐመድን ጥቁር በጥቁር ለብሶ ጽልመት መስሎ አየሁት እያሉ ነበረ ይሄንን አሳያቸዋለሁ ነገር ግን አሁን ላይ ትንቢት ተተንብዮለት ነበረ እፎይ እፎይ የሚባለው ልጅ ትንቢት ተተንበዮለታል። እግዚአብሔር ነው ያመጣው ትንቢት ተተንበዮለታል። የዛሬ አምስት ዓመት ትንቢት ተተንበዮለታል። እፎይ በእግዚአብሔር ስልጣን ነው የመጣው። እፎይ እስላሞችን ሊመልስ ነው የመጣው። እኚህ አባት ተንበዮለታል። እግዚአብሔር አሳይቷቸው ነበረ። ከእስላም የነበረ ሰውዬ በኋላ ወደ ወንጌል መጥቶ እስላሙን ሁሉ ለጥቆ ወደ ክርስትና ይመልሰዋል ብሎ ብለው ተናግረዋል። ያንንም ደግሞ የነገራቸው እግዚአብሔር ነው። እስቲ እንስማቸው። እግዚአብሔር ይመሰገንባቸዋል ያለች ገና እዚያ ወዲ ያለው ዘመን ችግር ነው። ገና አረቦች ኢትዮጵያ ይገባሉ። ያዘነ እንደ ኢትዮጵያ ሕዝብ በዳር ይቀራሉ። አላዘነ ግን ማል ይገባል ተባልኩታለ እንደገና ወንጅ እስተ ወንጀል ድረስ እምነት አለ። አሁን ኢትዮጵያን የሚያሳምናት በተዋህዶ ሃይማኖት በወንጌል ሰብቆ የሚያሳምናት ያልተጠመቀ አረመኔ የነበረው አረመኔ የነበረው ይጠመቃል። ከዚያ በኋላ አልተጠመቀ በኋላ እስላሙ ለጥቆ ክርስቲያን የሚያደርገው ያል በወንጌል እየሰበቀ እስላሙ ለጥቆ ያመጣዋል። አሁን ደግሞ አለ በምዕራፍ ቁጥር እያሉ የሚሉ ከረባትን አድርገው እንኳን ሌላ ሊያጠምቁ ሊያቀርበት ለራሳቸው የሚያሰጋል። እንዳያችሁት እና እንደሰማችሁት ነው። እፎይን በፊቱን ታሪክ የምታውቁ እስላም ነበረ። የዛሬ አምስት ዓመት የተተነበየለት ልጅ ነው። እፎይ በማንም አይነካም። እሱ የመጣው በእግዚአብሔር ስልጣን ነበረ። ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ይሉ የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻችሁ ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈጡ ሀርተኩም አና ሽእት እርሻችሁን በፈለጋችሁበት አቅጣጫ እንቶሎ ማሳህን እንግዲህ በዚህ አቅጣጫ፣ በዚህ አቅጣጫ ተብሎ ይገደም ይመቸኛል በምርት ነው። አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ